ናታን ወደነቢኒ እና ወደ ገን እየሄደ ያለ ተመልሶ እንደገና ወደ ቤት ተመለሰ። መንገዱን ቀይሩ የሆነ የሚያወራው ሰው ነበረው። ተከትለውኛል፣ ተኋላ እየተከታተሉኝ ነው ይላል። ነገር ግን እኔ ሳስበው ይች ልጅ የተዋወቃት ለሌላ ነገር ይመስለኛል። ፍቅር ይዞት ወይም ደግሞ ፍቅር ሊጀምር አይመስለኝም። እናንተስ ምን ይመስላችኋል? ከዛም ቢኒ ደውሎለት ምን ሆነህ ነው ናታን መተህ ስታበቃ ለምን ተመለስ ይለዋል። እኔ እናንተ ካሁን በኋላ በስልክ ብቻ እንጂ ፊት ለፊት ባንገናኝ ጥሩ ይመስለኛል ብሎ ይለዋል። ግን እኔም ምንድነው ናታን መጥፎ ነገር ውስጥ ገባ እንዴ እያለች ትጮሃለች። እኔ እምንም ወንጀል አልገባሁም። ነገር ግን እናንተ ጋር መገናኘት ለእናንተም ሆነ ለእኔም ጥሩ አይመጣም ይላቸዋል። ዞሮ ዞሮ ታቃላ መቼም አንተ በፈለግክበት ሰዓት የት እንደምታገኘኝ ታውቃለህ ይለዋል። እሺ ቢንዬ አውቃለሁ እያለው እሺ ብሎ ይዘጋዋል ስልኩን። ናታንም መንገዱን ቀጠለ። ከዛም ገኒ፣ እንዴት እንዴት ትለዋለህ? ጓደኝነት በቃ ይሄ ነው ማለት ነው እያለች ትቆጣዋለች። ልግዝህ ማለት ሲገባህ እንዴት እንደፈለግህ ትለዋለህ? ትለዋለች። ገኒ፣ አንቺ እንዳሰብሽው አይደለም ነገሩ ይላታል እሱም። እሱ እንደፈለገ መሆን ይችላል ነገር ግን ናታን እኔም አቀው ናታን እየሆነ አይደለም ይላታል። አሁን ላይ እኔ ላገኘው ፈልጌ ወይም እሱ ሊያገኘኝ ካልፈለገ እኔ ላስገድደው አልችልም ይላታል። ለማንኛውም እኔ ወደ ቤት ልሄድ አሁን ይላታል። ቻውሽ፣ ሰላም ሁን ብላ ይሰናበታሉ። ኤፍራታ የዲኤንኤ ምርመራ ላስመረምር ነው ብላ ደውላ ትጠይቃለች። ከዛም የገኒን እናትነት ምርመራ ለማስመርመር ነው እያለች ትላለች። ከዛም ስትጠይቅ ብዙ ብር እንዳሏት፣ በጣም እንዴት የአንድን እናት ዲኤንኤ ለማስመርመር ይህን ያህል ብር ያስከፍላል እያለች በቃ ሽታው ብላ ዘጋችው። ያፌትና ሰራተኛው መኪና ውስጥ ቁጭ ብለው እያወሩ ነው። የዛችን የቆሻሻ እጅ ጣቷን ቆርጠህ አምጣልኝ እያለ ያፌት ይጎረራል እሺ አለቃ ችግር የለውም አታስብ አመጣልሃለሁ ይለዋል ከዛም እንደዛ እያለ እጽዮን ፊት ለፊት ግን ምንም ነገር እንዳታደርግ እንድትጨናነቅ አልፈልግም ይለዋል ከዛም ስልክ የተደወለለት ያፌት ተደውሎለት ምን ማለት ነው ምናምን እያለ ያወራል ሲያወራም ደግሞ ክስ እንዴት ተመሰረተበት ይነግሩታል ይህ ምን ክስ ነው ይላል ማን ነው እሱ የከሰሰው? ይሄ ውሻ! ለማንኛውም ነገር እንዴት እናንተ ዝም ትላላችሁ? አሁንም ቢሆን አግባቡትና ያንን አሁን አዲስ ሰራተኛ አለ ያላችሁትን አግባቡትና፣ በወጉ የሚፈልገውን ነገር ስጡትና እንደሚሆን የሚሆን አድርጉ እያለ ይናደዳል። ቆይ ዛሬ ምንድ ነው መርዶ ብቻ የምሰማው? የዛሬው ቀን ምንድ ነው? እያለ ይናደዳል። ምንድን ነው አለቃ ብሎ ይጠይቀዋል ያ የማይራባ ቢንያም ክስ መስርቶብኛል በፊት ልጆችን እጽ እያዘዋወርኩ እንደማሸጥ በዛ ሰዓት አሁን ላይ ያንን ፋይል ከፍቶ ክስ መስርቶብኛል ይለዋል እና ታዲያ ምን ችግር አለው ሰራተኞቹ የኛ አይደሉ እንዴ እያለ ይለዋል ሰራተኛው አሁን ላይ ያለው ሰራተኛ የድሮ ሰራተኛ አይደለም፣ አዲስ ነው። እዛም ላሉት በጣም ችግር ሆኖበታል ሆኖባቸዋል እያለ ይላል። ይሄ እርኩስ እገለዋለሁ እያለ እየዛተ ተናዷል። በጣም ነው የተናደደው። እናም እየተናደደ መኪናውን አስነስቶ ወደ ቢኒ እየሄደ ይመስላል። ናታንና አዲሱ ጓደኛው እየተሳሳቁ ምናምን ቁጭ ብለው ያወራሉ። ስለ እህቱ አንስታ እሷም ማሚ ልትተዋወቅህ ትፈልጋለች ብላ ስታነሳበት ረግ በዚህ ፍጥነት ብሎ ይላታል። እኔ እንቅልፍ ራሱ መተኛት አልቻልኩም። እህቴን ማጣት አልፈልግም። አንቺና እናትሽ ከሌላ ከመጥፎ ሰዎች ጋራ ተገናኝታችሁ ቢሆንስ እና ደግሞ አንዳንዴ ፊልም ላይ አይተሽ ከሆነ ድሃ ነው የሚጎዳው፣ አድናለሁ ብሎ እያለ ይላታል። አይ የኛ ታሪክ እንደዛ አይደለም ትለዋለች እሷም። ቢሆንም እኔ እንደዛ ነገር አልፈልግም ይላታል። ግን ደግሞ እማ ሚገር መታዋወቅህ ጥሩ ነው፣ ስራ ተፈልግልሃለች እህትም ጋራ ጥሩ ኑሮ ትኖራለች ትለዋለች። እኔ በጣም ደስ ይለኛል እንደዛ ቢሆን ይላታል። ለእህቴ ጥሩ ቤት፣ ጥሩ ደሞዝ አግኝቼ በደንብ አድርጌ ብይዛት በጣም ደስ ይለኛል እያለ ስለ እህቱ እየገለጸላት ነው። እኔ እህቴ ከለለች ዓለም ሁሉ ለእኔ ጨለማ ናት እያለ ይነግራታል ወይ በዚህ ልክ በጣም ደስ ይላል። እሷ ግን እንዴ የምትወዳት እንዴዝህ ታውቃለች ይላታል ትለዋለች። እሱ ደግሞ እንዴት ነው እኔ ካወኩ እሷ እንዴት ልታቅ ትችላለች ይላታል። እኔ ግን ወንድሜ እንደዚህ የሚወደኝ አይመስለኝም ይላታል ትለዋለይ እንዴት ነው የማይወድሽ እሱ ብቻ እንጂ የሚያውቀው አንቺ አይደለሽም እኮ ይላታል። እንዴ እሱ ብለሽ እርግጠኛ ትሆኝ እያለ ይላታል። እንዴት እያል መውደዱንም አንድ ሰው መውደዱንም ወለ መጥላቱንም እሱ ነው የሚያውቀው እያለ ይላታል። በፊት በጣም እንዋደር ነበር በጣም ዲስ የምንል ቤተሰቦች ነበር። ነገር ግን አባታችን ከሞተ ወዲህ ሁሉም ነገር ተቀየረ። ወንድሜም በጭራሽ እናቴን ጭራሽ ሊያያት አይፈልግም። እንደገና ደግሞ ክላሱ ቆልፎ ነው የሚወጣው ትላለች። ይህን ያህል ሲሆን ስንት ጊዜያችን አመታት ተቆጠሩ። ክላሱን እየዘጋ ነው የሚሄደው። ልብስ ለማጠብ ብቻ ሲፈልግ ነው ልብሱን የሚያወጣው እንጂ ሲወጣ ክላሱን እየቆለፈ ነው የሚወጣው ትላለች። እንዴ ምንድን ነው አባትሽ? ምንድን ነው ወንድምሽ ከአንቺና ከእናትሽ ጋር ያለው ችግር? አንቺ እና እናትሽ አባትሽን አልገደላችሁት እያለ ይላታል። እኔ አላውቅም፣ እናቴን በጣም እንዴ ጥላት ነው የሚያያት ትለዋለች። ምናልባት እናትሽ መጥፎ ነገር አድርጋ አይቷት ከሆነ እያለ እኔና እናቴ በጣም ጓደኛሞች ነን ትለዋለች። የቀኑ ለዋን ትነግረኛለች ነግረኛለች የምትሰራውን በሙሉ የምታደርገውን በሙሉ ትነግረኛለች እያለ ተነግረዋለች። አይ ወንድምሽ እንግዲህ ይሆነ የራሱ ችግር ይኖርበት ይሆናል እያለ ይላታል። እሷ ግን ምንም ነገር መደበቅ አትወድም እናቴ እያለች ታወራዋለች እሺ፣ በቃ እንነሳና ወክና አርግ እያለ ተነስተው መንገዳቸውን ቀጠሉ። ናታን ስልክ ተደወለበት። ስልክ የተደውሎበትም እናቷ ነበረች። የደወለችለት ይውልክ ከዳይራ ጋ ከሆንክ እኔ እያወራው እንደሆነ እንዳታስመስል ትለዋለች። ከዛም ናታን ማስመሰሉን ቀጠለ። አሁን ከእሷ ተለይተህ ወደ ቤት ሰተት ብለህ ና የሚል ድምፅ ተናገረችው። ግዴታ አሁን መሆን አለበት ከሰው ጋር ነበርኩኝ ይላታል። እኔ ምንም ነገር እንደዚህ ሲሆን አልወድም። እኔ እንዳልኩ ሰተት ብለህ ና ቶሎ ብላ ትለዋለች። እሷንም ሳያስመስል እባክሽን ይቅርታ አድርግልኝ ብሎ ተነስቶ ከእሷ ጋር ይሄዳል። ምንድን ነው ብላ ተጠይቀዋለች። የሆነ የተፈጠረ ችግር አለ ትለዋለች። አይ ችግር የለም፣ የሆነ ጓደኛ ነው የደወለልኝ ይላታል። ወይ አብሬ ልምጣ እንዴ ትለዋለች። አይ እንዴዛ ሊሆን አይችልም ይላታል። ከዛም እህቴን አስተዋውቅሻለሁ ይላታል። እንዴ እኔ በጣም ደስ ይለኛል ብታስተዋውቀኝ፣ ብታዋወቃት በጣም ደስ ይለኛል ትለዋለች። በይ አሁን ደውና ወደ ቤት ሽጂ ይላታል። አይኔ አሁን ወደ ቤቴ አልሄድም፣ ጓደኞቼ ይጠብቁኛል፣ ወደ ጓደኞች ነው መሄደው ትለዋለች። እሺ በቃ ይገፍታ እኔ ለሄር ነው ብሎ ትቷት ይሄዳል። በሌላ በኩል ጽ ተቀምጣ አንቺ ያምሻል እንደያለች እግሯን ሰቅላ ተቀምጣ ከቤዝ ጋራ እወሬ ወሬ ጀምረዋል። ያን የመሰለ ሸበላ ልጅ እንዴት ለእኔ ማስተዋወቅ ይሳንሻል እያለች ትላታለች። አይተሽን ነበር እና ታዲያ ለምን ሰላም አላልሽንም? ትላታለች እኔ ሲሆን አልተጠራበም ቦታ መገኘት አልወድም። ታቂ ያለሽ ሰው ታቂ ያለሽ እያለች ትላታለች። ልጁ ግን ፎንቃ ገብቶለታል መሰለኝ አፉን ከፍቶ ነው እያየሽ ያለው ትላታለች። እንደዛ እያሉ ይቀላለዳሉ፣ እያለች ታሾፍባታለች። በሌላ በኩል ያፌት ወዴ ወደ እንትና እየሄደ ነው። መኪናውን አቁሞ አፍጥጦ መጣበት። አይ ካአሁን በኋላ አንተ አሁን ይመስለኛል ውሾችህ መረጃውን ነግረው ይመስለኛል የመጣኸው፣ ነገር ግን እኔ ያለሁት ሰፈሬ ነው፣ ጎረቤቶች ጋር ያለሁት ልትነካኝ አትችልም እንዴ ለመልከው ልደበድበኝ አትችልም ይለዋል። ተሰማኛለህ አንተ ደደብ አሁን ያን ፋይል አዘጋ ከሆነ አንተም ቤተሰቦችህ አንተም ቤተሰቦችህም ለዘር እንዳትቀሩ አርጌ ነው ኑሯችሁ ሲኦል ማድረገው ይለዋል ሲጀመር አንተ እኔ ኮ አማቸ ነበርኩኝ አንቱ ማለት ነበር እኔኮ አማቸ ነኝ እንዴት ነው አንቱ ብለህ መጣራት እያለብህ እንዲህ በዚህ መልኩ የምታናግረኝ ነውር ነው ይለዋል ለማንኛውም ተዘጋጅ እኔ አሁን ኃይሉ ልጅልህ የምመጣውን የነኝ እያለ ለማንኛውም ዝግጁ ሁን፣ እኔ ፋይሉን ከሰሞኑ ይዥልህ መጣለሁ እያለው እያናደደው ነበረ። ይሄ ውሻ ለእኔ ላብራድጉ ያልሆነ ይሄ ደግሞ ተከትሎ ያበጨብጫል እያለ ሰራተኛውን የሚሳደባል። ቢንያም እና በሚቀጥለው ክፍል እንገናኛለን።